አዎ እብድ አይደለችም። እሷ ጀግና ናት። ብዙ ማሸነፍ ትችላለች። ሁሉም በትግስት ማለት ትችላለች። ያረብ አገር ንስተገ ጀግና ነው። አዎ ጀግና ነው። ሰላም ሰላም፣ ሁሉ አማን ነው። ስራ ጥሩ ነው። እግዚአብሔር ይመስገን፣ ደህና ነኝ። ሁሉም ሀሳብ የሁሉም ሀሳብ ያጋራሉ የማስብበት ነገር ነው። እና ያው ምንድነው ካላችሁ እውነት የአረብ ሀገር ሴት ጀግና ነች ወይስ እብድ ነች ላችሁ የሚጣሁት፣ ብዙዎቹ የአረብ ሀገር ሴት እብድ ናት ይላሉ። እና እውነት እብድ ነች ወይስ ጤነኛ ነች? ያው የሁላችንም አመለካከት ይለያልና ሁላችንም በዚህ ዙሪያ ላይ መስራት አለብን ብዬ አስባለሁ። ራሳችን ማሳመን አለብን። የአረብ ሀገር ሴት ጀግና ነች፣ ትችላለች። እውነቴን ነው፣ ትችላለች። እና በብዙዎች ዘንድ አረብ ሀገር የሄደች ሴት አላገባ፣ አረብ ሀገር የሄደች ሴት ለቁም ነገር አትሆንም፣ እብድ ነች የሚሉን ብዙዎች አሉና እኛ እብድ አይደለንም፣ ትክክለኛ ጤንነት ነን። እውነቴን ነው። ምላችሁ ብዙዎች ይህንን ሀሳብ እንዴት እንደሚያስቡት አላቅም። እኛ ግን ጤነኞች ነን፣ እዛ አይደለንም እንድላችሁ ፈልጌ ነው። እብድ ናችሁ ብላችሁ የምታስቡን ሰዎች እውነት እኛ ጤነኛ ስለሆነ በዛ መንገድ የመሰከራችሁልን እና እሷ ብዙ ነገር ነው ተሸክመ የምታሳልፈው ማለት ነው። በጣም ብዙ ነገሮች፣ ብዙ መስዋዕት እየከፈለች ለህይወቷ ለምንቷ ነገር ለማስተካከል እንዲሁም ደግሞ ለቤተሰቦቿ እያለች ማለት ነው። እና ብዙዎች በእሷ ምክንያት ተለውጣችሁ በእሷ ምክንያት ብዙ ነገር ያገኛችሁ ደግሞ በልሳችሁ እሷ ነው የሚሰማት አላችሁ። እና እሷ ማለት ሳር ቤትን ወደ ቪላ ቤት ልበላችሁ፣ ወደ ቆርቆሮ የቀየረች ናት። ወንድሞቿን እህቶቿን ያስተማረች ጀግና ሴት ናት። የአረብ ሀገር ሴት ብዙ ነገሮችን መቋቋም የምትችል ናት። ትግስት ያላት ናት። እውነቴን ነው የምላችሁ። አዎ ጀግና ናት። ማንኛዋንም ሴት የአረብ ሀገር አይደለችም። ሴት ወንድ ይሁን በትዳር የተመኘ ወይም ደግሞ ያገኘ የተሳካለት እውነት እድለኛ ነው። በእውነት እድለኛ ነው። በጣም ብርቱ ነች። በጣም ጎበዝ ነች። ብዙን ነገር ማሸነፍ ትችላለች። ቤተሰብ ቻናሌን ሰብስክራይብ ላይክ ኮሜንት እንዳይረሳ አላለሁኝ። እና በማንኛውም ሁኔታ የሆናችሁ ይህንን ፕሮግራም የምታዳምጡ እውነት ከራሳችሁ በደንብ እንድታዳምጡ ትፈልጋለሁ። የሆነ ከራሳችሁ ጋር ብዙ ነገር እንድትወያዩ ትፈልጋለሁ ማለት ነው በዚህ ዙሪያ እና እውነትኛ እብዶች ነው የሚለውን ነገር ለእነሱ እንተዋለን። ምክንያቱም እኛ በተግባር እናሳያቸዋለን ማለት ነው እና እህቴ፣ ወንድሜ ባገር ያላችሁ እንደውም በየትኛውም ነገር በስልክ አለም ያላችሁ ሰዎች ጀግኖች ናችሁ። እሺ፣ አሁን ከምሏችሁ በላይ ጎበዞችን እንችላለን፣ ብዙ ማድረግ እንችላለን። በማውራት ሳይሆን በተግባር ብዙ ነገር እናሳያለን እና ያው በዚህ አጋጣሚ ጨገር ያላችሁ ልጆች ቤተሰቦቻችሁ እድለኞች ናቸው። በእናንተ ምክንያት ብዙ መለወጥ ያያሉ። በእናንተ ምክንያት ከሰው ኩሩ ይሆናሉ። ሰው መሆን ደግሞ በሰው በአካል መኖር ወይ ደግሞ መተንፈስ ብቻ ሳይሆን ስጋ ፍላጎታችን የሚፈልገው ብዙ ነገሮች አሉ እና የተለያዩ ማለት የሆነ በገቢ ደረጃ እንኳን ብዙ የስራ እድል መፍጠር የምትችል ሴት ናት ለራሷ ለራሳቱን ለሰው ምርት ሴት ናት። ታባደር ሴት ለእኔ የምትለው ነገር የላትም። ብዙ አመት 15 ዓመት አመት 12 አመት ከዛም በላይ እየተቀመጠች ግን ለራሷ ካውንቷ ላይ ምንም ብር የሌላት ሴት ናት። እና እቺ ሴት ጀግና ናት፣ እብድ አይደለችም። በእንደዛ መንገድ አትረዱኝ። እኛ ብዙ ማድረግ ምንችል ይችላል ሴቶች ለምን እና ህይወታችን የምንኖረው ከሰው በመኖር ብዛቶቻችን እና ከዛሬ ጀምረሽ ሁልሽም ለራስሽ ወቂ ለራስሽ ንጉ እያልኩኝ ነው። እብድ ለሚሉ ማህበረሰብ ደግሞ ተለውጠን ራሳችን እንችለን እንዴት ማስተዳደር እንደምንችል ከሰው ቤት ወጥተን በራሳችን በራሳችን የተማራችሁ ሰዎች በተማራችሁበት ፊልድ የራሳችሁ ነገር ከፍታችሁ እንዲሁም ምግብ በምግብ ሙያ የምትሰሩ ሀገራችሁ ገብታችሁ በምግብ ሙያ እንድትሰሩ በራ በራሳችሁ ጀምሯችሁ ማለት ነው። እና ይህን ለውጥ ደግሞ እንድታሳማቸው ፈልጋለሁ። አታሳፍሩኝም በእውነት እኛ ጎበሶች ነን፣ እብድ አይደለንም። እሺ ሁሉም ሊረዳን ይገባል። ያላለሁኝ። አመሰግናለሁ። ቻናሌን ላይ ሰብስክራይብ፣ ሼር መልካም ሳምንት የምንላችሁ። ወዳችኋለሁ። አበረታቱኝ። እንዳይረሳ ሰብስክራይብ፣ ያው ሼር ሼር እያደረጋችሁልኝ አበረታቱን እላለሁ። ሁላችንም ቸር ቆዩልኝ። ሰላሙልኝ። አመሰግናለሁ። ወዳችኋለሁ።